አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ የተስቢህ ካፌ ቤተሰቦቻችን በያላችሁበት እንዴት ናችሁልን? በዛሬው ዝግጅታችን ከዚህ ከተስቢህ ካፌ የ1446ኛውን የሀጅ ክስተቶችን የተወሰኑትን እናካፍላችኋለን። እስካሁን በሀጅ ላይ ምን አይነት ለየት ያሉ ክስተቶች ተከስተዋል? እነሱን ወደ እናንተ እናደርሳለን። እንደተለመደው ታዲያ ዝግጅታችንን እየተከታተላችሁ ላይክ ማድረጉን አትርሱ። ለጓደኞቻችሁም ሼር አድርጋችሁ አድርሱልን። ሀሳብ አስተያየት ካላችሁ ከታች ባለው የኮሜንት መጻፊያ ላይ መጻፍ ይረሳ። ውድ ቤተሰቦቻችን የተወሰኑ የሀጅ ክስተቶችን እንዲህ እናቀርባቸው። ውድ ቤተሰቦቻችን ዘንድሮ እንግዲህ አላህ ወፍቋቸው ሀጅ ለማድረግ ወደ ሳውዲ ሄዱ በርካታ ምዕመናን አሉ። እስቲ እየተከሰቱ ለየት ያሉ ነገሮችን ከተለያዩ ሚዲያዎች የቃረናቸውን ወደ እናንተ የመጀመሪያው እንግዲህ አንዲት የኢንዶኔዥያ አዛውንት ሀጃች ሳውዲ አረቢያ የሀጅ ስነስርዓትን ለመፈጸም እንደገቡ ወደ አኸራ ሄደዋል። ህይወታቸው አልፏል። የ60 ዓመት እድሜ ባለጸጋ የሆኑት ዳይማ የተባሉት እኚህ ናት። ሀጅ ለማድረግ ጉዟቸውን ወደ ሳውዲ አድርገው ልክ መዳረሻቸው ላይ እንደደረሱ በገቡበት ቀን ጠዋት ሶስት ሰዓት ላይ ነው ህይወታቸው ያለፈው ተብለዋል። ዶክተሮች ለዳይማ ሞት የምስክር ወረቀት ከአንድ ቀን በኋላ ሰጥተዋል ማለት ነው የሞት ሰርተፍኬት። ከበርካታ የኢንዶኔዥያ ሀጃጆች ጋር ሆነው ነው ሲጓዙ የነበሩት። እንግዲህ ለእኚህ የእድሜ ባለጸጋ ሁጃጅ እንግዲህ ምናልባትም ሞቃታማው የአየር ሁኔታ ሳይከብዳቸው እንዳልቀረም ተነግረዋል። ዶክተሮቹ ግን በሟቿ ሰርተፍኬት ውስጥ በድርቀት ምክንያት ወይም ደግሞ በዲሃይድሬሽን ምክንያት እንደሞቱም ነው የጻፉት። ነገር ግን ትክክለኛው የሞት መንስኤ የልብ ድካም ሊሆን ይችላል ሲል የኢንዶኔዥያ ሀጅ አስተዳደር ኮሚቴ ቃል አቀባይ ጃንቱር ኢንድሪያዲ ተናግረዋል ማለት ነው። ሌላኛው የሀጅ አስተዳደር ባለስልጣን ደግሞ አብዱል ባሲር እንደተናገሩት ዳይማ በበረራ ወቅት በጥሩ ሁኔታ ውስጥ እንደነበሩና ምንም አይነት የጤና ችግር እንዳላዩባት ባለቤቷ ተናግረዋል ብሏል። የአዛውንቷ ባለቤት ሚስቱ ከአውሮፕላኑ ከመውረዳቸው በፊት መጸዳጃ ቤቱን ለመጠቀም ጠይቃቸው እንደነበረ ተናግረዋል። ከመጸዳጃ ቤት ከወጣው በኋላ ግን የማዞር ስሜት ተሰምቶኝ ወደቅኩኝ ብላቸው እንደነበረም አክለዋል ማለት ነው። ትሪቢዩን የዜና ወኪል እንደዘገበው ደግሞ ለአዛውንቷ የህክምና ቡድኑ አፋጣኝ ምላሽ ሰጥቶ ነበር።

የቀብር ስነስርዓታቸው የሟቹ ባለቤት በተገኙበት ተፈጽሟል። በኢንዶኔዥያ የሃይማኖታዊ ጉዳዮች ሚኒስትር ደንብ መሰረት ለሀጅ ወደ ሳውዲ ሄደው ህይወታቸውን ላጡ ሀጃጆች ለቤተሰባቸው የመድን ሽፋንና አንድ ሰው በእነሱ ምትክ ሀጅ እንዲያደርግ መንግስት ዋስትና እንደሚሰጥ የሀጅ አስተዳደር ባለስልጣን አብዱልባሲር አስረድተዋል ማለት ነው። ከኢንዶኔዥያ እንግዲህ በዘንድሮ ዓመት ብቻ 221 ሺህ ሁጃጆች የሀጅ ስነስርዓትን ለመፈጸም ወደ ሳውዲ አረቢያ እየገቡ ይገኛል። ወደ ሌላው መረጃችንም ስናርፍ አሁንም ከኢንዶኔዥያ ያልወጣንም አዛውንቱ ኢንዶኔዥያዊ የጽዳት ሰራተኛ አርባ አመት ገደማ ገንዘብ ቆጥበው ህልማቸውን ሞልተዋል። ኢንዶኔዥያዊ ሀጂ ሌጊማን ቤታቸውን የሚመሩት በጽዳት ሰራተኛነት በሚያገኙበት ገንዘብ ነው። እንደ አብዛኛው ሙስሊም ቢሞላልኝ ሀጂ ማድረግ ፈልጋለሁ የሚል ምኞት ታቅፈው ኖሯል። ይሁን እንጂ ምኞት ብቻ ታቅፈው አልተቀመጡም። ለዚህ እንዲያግዘኝ በሚል ከ40 አመት በፊት ገንዘብ መቆጠብ ጀመሩ። ጊዜውን መለስ ብለው ሲያስታውሱት እንደ አውሮፓውያኑ አቆጣጠር በ1986 መሆኑ ነው። ታሪካቸውን ላጫወቱት የገልፍ ኒውስ ጋዜጠኛ ያን ጊዜ ቁጥባውን የጀመርኩት ባለቤቴ ስላበረታታችኝ ነው ብለውታል ማለት ነው። በመሃል እንግዲህ ቁጥባውን የሚያስተጓጉል ነገር ባይጠፋም በርትተን ለመቆጠብ ሞክረናል ያሉት እንግዲህ ኢንዶኔዥያዊው ተስፋ ባለመቁረጥ በመጨረሻ ያሰቡት ሞልቶ በዘንድሮ ዓመት ሀጅ ላይ ለመሳተፍ ምዝገባ ማከናወናቸውን ተናግረዋል። ባል ከአርባ ዓመት በኋላ ውጥናቸውን እንግዲህ ውጥናቸው ሲሰምር ለተናፋቂው ጉዞ የተነሱት ብቻቸውን አይደለም። አይዞህ በርታ ያሏቸውን ባለቤታቸውን አስከትለው ከሰሞኑ ሳውዲ አረቢያ ገብተዋል። ሳውዲ ከደረሱ በኋላ ሲናገሩ ደስታው ሊገለኝ ነው፣ ከአባን ፊት ለፊት አየዋለሁ ብዬ አላስብም ነበር አልሐምዱሊላህ ለዚህ በቃው ሲሉ ተናግረዋል። በዓለም ከፍተኛ የሙስሊሞች ቁጥር ባለባት የሀጅ ሌመን ሀገር ኢንዶኔዥያ እንግዲህ ዘንድሮ ቀደም ሲል እንዳልናችሁ ወደ 221 ሺህ ምዕምናን ናቸው በሀጅ ለመሳተፍ ወደ ሳዑዲ ቀኑስ ማለት ነው። ሌላኛውን ክስተት እናካፍላችሁ፣ ብስክሌት ጋላቢውንና ጀልባ ቀዛፊዎቹን። ብስክሌት ጋላቢው ወጣት አነስ አራዚቅ ይባላል። ከቤልጅየም በመነሳት ብስክሌት የሚጋልበው ሳዑዲ አረቢያ ለመድረስ ነው። በዚህ ጉዞ ሶስት ወራት ገደማ አስቆጥሯል። ጉዞውን የጀመረው የረመዷን ወር በገባ ሰሞን ነበረ። ወደ አሰበው ለመድረስ በርካታ ሀገሮችን ማቆራረጥ ነበረበት፣ በጽናት አደረገው። በጉዞው ካቆራረጣቸው መካከል ጀርመን፣ ኦስትሪያ፣ ቱርክ፣ ጣሊያን እና ቦስኒያ ይጠቀሳሉ። ዮርዳኖስን ደግሞ ወደ ሳውዲ አረቢያ ተሻግሮባታል። አነስ በብስክሌት ግልቢያ በርካታ ሺህ ኪሎሜትሮችን ሲያቆራርጥ በመንገዱ ለሚያገኙት ሰላምታ ያቀርብ ነበረ። ጉዞው ግን በሰላምታና ሳቅ ብቻ የታጀበ አልነበረም። ባለፉት ቀናት ሳኡዲ ደርሶ ለአልአክባሪያ ቲቪ ጋዜጠኞች የተናገረው ይህንኑ ነው። ብስክሌት ጋላቢው እንደሚለው በጉዞ ዋነኛው ፈተና የነበረው ባይታዋርነቱ ነበረ። ቢደክመው አይዞ የሚለው አልነበረም። በተለያዩ ሀገሮች ያጋጠመው የተለያየ የአየር ጠባይም እንዲሁ ፈተና ሆኖ እስከ መጨረሻው ዘልቋል። ለዚህም ይመስላል ለጣቢያው ጋዜጠኛ መካ መድረስ የህይወት ዘመን ህልሜ ቢሆንም መሳካቱን ማመንተስ ነው ነበር ያለው አሁንም ቢሆን ከካዕባ ፊት ለፊት ለመቆም ቸኩ እያለሁ ሲል ተደምጧል። ቤልጅየማዊው በአውሮፓ መንገዶች በብስክሌት የጻፈውን ገድል በሳውዲ አረቢያ ባለሥልጣናት ውዳሴ ያስገኝቶለታል። አቀባበል ያደረጉለት አንድ ባለሥልጣን የአነስ ጉዞ ዓለም አቀፉ ማኅበረሰብ ራሱን በድንበር በማጠር ባህሉም ቢሆን በተለያየ መንገድ ቢበረዝ ሀጅን ከእውነተኛ መንፈሱ መነጠል እንደማይቻል ማሳያ ነው ብለዋል። ሰውየው የሀጅ እውነተኛ መንፈስ የሚሉት ተጋድሎን ለተነሱለት ዓላማ መውጣት መውረድን ነው አነስ አራዜቂ ባለፈው ዓመት ከስፔን አንደሉስ እንደ ጥንቱ በፈረስ ጋልበው መካ የደረሱትን እነ አብዶላህ ፈርናንዴዝን በመከተል በሀጅ ልዩ ተጓዦች መዝገብ ስሙን አስፍሯል። የዘንድሮ ሀጅ ልዩ ተጓዦች ታዲያ እነዚህ ብቻ አይደሉ። የብሪታንያ ፓስፖርት የያዙት አብዱልዋሂድ ተውሲፍ አህመድ፣ ጆዲ ማክሊንቲር ዶዲር ኡዲን እና ጣሂር አክታርም ናቸው። የለንደን ነዋሪዎቹ እነ ጣሂር ለሀጅ የተነሱት የእንግሊዝ ቻናል ከሚባለው የውሃ አካል በሞተር ጀልባ ተሳፍረው ነው። 7400 ኪሎ ሜትርን ለሚረዝመው ጉዞ ጀልባ ቀዛፊ ያደረጉት ታዲያ ራሳቸውን ነው። አስደናቂው ነገር አንዳቸውም ከዚህ ቀደም ጀልባ የመቅዘፍ ልምድ አልነበራቸውም። ይሁን እንጂ ከለንደን ተነስተው በርካታ የአውሮፓና የሰሜን አፍሪካ የውሃ መሬቶችን ከማቆራረጥ ወደኋላ አላሉም። ስለ ጉዞ ለአረብ ኒውስ የተናገረው የቡድኑ አባል አብዱል አብዱልወሂድ ሀጅን በዚህ መንገድ ለመፈጸም መነሻ የሆነን የእስልምናን ታሪክ ከሀገራችን የባህር ታሪክ ጋር አዛምደን መመልከታችን ነው ብሏል። ጉዞውን ከመጀመራችን በፊት ለስድስት ወራት የቀዛፊነት ስልጠና መውሰድ አስፈላጊ ስለነበረ ይህንን ማድረጋቸውንም ተናግሯል። በጉዞ ከእንግሊሽ ቻናል ተነስተው የፈረንሳዩን ማርሴይን የሜዲትራኒያን ባህር ደሴቶቹን ኮሪስካ፣ ሳርዲኒያ፣ ሲሲሊና ክሪት እየቀዘፉ አልፏቸዋል። በግብፅ ስዊዝ ካናል ተሻግረው በመጨረሻ ወደ ሳውዲ አረቢያዋ ጅዳ ከተማ የሚያደርሳቸውን ቀይ ባህርን አቋርጠዋል። በዚህ ሁሉ የውሃ መንገድ ሲጓዙ ከሰባ በላይ ቀናት ተቆጥረዋል። አምስቱ የብሪታንያ ዜጎች በዚህ ጉዞ ሂደት ፈታኝ ሁኔታዎችን መጋፈጣቸውን ለዜና ረገጹም ተናግረዋል። የቡድኑ ሌላኛው አባል አህመድ ከተጋፈጧቸው ፈታኝ አጋጣሚዎች መካከል አንደኛው ለሕይወታቸው አስጊ ሁኔታን የጋረጠ እንደነበረ ያስታውሳል። አጋጣሚውን ሲናገር አንድ ቀን በማለዳ በድንገት ጀልባችን ከስር ፈሳሽ ወደ ውስጥ እያሰረገ እንደሆነ ተረዳን። በዚህም ደነገጥን። በመጨረሻ እንደምንም ችግሩን አስተካክለን ብንመለስም፣ ሁኔታው ግን አስደንጋጭ ነበረ። አልሐምዱሊላህ አለፈ ብሏል። አሳ ነባሪም ጉዟቸውን ለሶስት ያክል ጊዜያት በማደናቀፍ ድንጋጤ እንደፈጠረባቸውም ጨምሮ ገልጿል። እነ አህመድ ለሐጅ ሲጓዙ የደረሱበትንም የደረሰባቸውንም ለተመልካቾች ሲያጋሩ ቆይተዋል። በዚህም በርካታ አድናቂዎች ማፍራት ችለዋል። አይዟችሁ በርቱ፣ እንዳትረቱ የሚሏቸውን እነዚህን ተከታታዮች እንግዲህ ከቃል ማበረታቻ ባሻገር አንድ ውለታ ጠይቀው ነበረ። ይሄ ውለታ ገንዘብ የማሰባሰብ ነው። ጀልባ ቀዛፊዎቹ ገንዘቡን የፈለጉት በፍልስጤም፣ ሊባኖስ፣ ፓኪስታን፣ ሶሪያና በምስራቅ አፍሪካ ሀገር ኡጋንዳ ለሚገኙ ወላጅ አጥ ሕፃናት ለመለገስ በማሰብ ነው። ተከታዮቻቸው አላሳፍሯቸውም። ወደ 266000 ዶላር ማሳካት ቻሉ። ተጓዦቹ ተጨማሪ ዓላማ አንግበው ስለነበረ ለተከታዮቻቸው ዳዕዋ ሲያደርጉ ነበረ ወሂድ ይህን ማድረግ ለምን እንደፈለጉ ሲያስረዳ የእስልምናንና የሀጅን ውበት ለዓለም ማሳየት እንፈልጋለን የሚል ምላሽ ሰጥቷል። አምስቱ ጀልባ ቀዛፊ የሐጅ ተጓዦች ለአላህ ስብሓንሁ ወተዓላ ለበይክ እያሉ ከሀገራቸው እንደተነሱት ሁሉ ቅድስቲቱ ከተማ ደርሰው ከሌሎች ሚሊዮኖች ጋር በአንድነት ለበይክን ለመድገም ጉጉታቸው ልዩ ነበረ። በመላው ዓለም የሚገኙ ሌሎች ቢሊየን ሙስሊሞችም ተራው እስኪ ደርሳቸው ጌታቸውን ይለማመናሉ። ወደ ሌላ ወሪያችን አለፍን። ለ1446 ኛው የሀጅ ስርዓት 300 ምሁሯንና ዳዕዋ አድራጊዎች መመደባቸው ታውቋል። በሳዑዲ የእስልምና ጉዳዮች ሚኒስትር ሼክ ዶክተር አብዱልጢፍ እንዳስታወቁት 300 ምሁሯንና ዳዕዋ አድራጊ የሃይማኖት ምሁሯን በ1446 ዓመተ ሂጅራ የሀጅ ወቅት ተጓዦችን ለመምራት እንዲሁም ለማስተማር ተሰይመዋል ብለዋል። በቅዱሳኑ ስፍራዎቹም ፈትዋዎችንና ትምህርቶችን እንዲሁም መንፈሳዊ ድጋፍንም ይሰጣሉ። ይህ እንቅስቃሴ በ230 በእነዚህ ቅዱስ ስፍራዎች ለማሳካት ከተያዙ እቅዶች መካከል አንዱ ሲሆን የተስተካከለ የሀጅ ስርዓትና የእንግዶች አገልግሎት የተስተካከለ እንዲሆን ግንዛቤን ለማስፋት እንዲሁም የሁጃጆችን ምቾት ለማረጋገጥ እንደሚጠቅምም ተገልጿል። በተጨማሪም የሳውዲ የጤና ሚኒስትር በሀጅ ወቅት ለሚያጋጥም የትኛውም አይነት የጤና እክል በተገቢው መንገድ የሚያስተናግዱ የጤና ባለሙያዎችን የመደበ ሲሆን እነዚህ የጤና ባለሙያዎች በአረብኛ፣ በፈረንሳይኛ፣ በእንግሊዝኛ በኡርዱ፣ ኢንዶኔዥያኛ በፋርስ እና ቱርክ ቋንቋዎች የተካኑ እንደሆኑም ተነግሯል። ከዚህ ጋር በተያያዘ መረጃ የዙል ሕጃ ወር አዲስ ጨረቃ መውጣቱ በመረጋገጡ ለሀጅ ስነስርዓት ወደ ሳዑዲ አረቢያ የተጓዙ ምዕመናን በክንውኑ ከፍተኛ ስፍራ በሚሰጠው በአረፋ ተራራ ላይ የሚገኙት በዚህ በያዝነው ነው ሳምንት ሐሙስ እንደሚሆን ተረጋግጧል። በሌላ መረጃ በዘንድሮ ሀጅ እየተመዘገበ በሚገኘው ከፍተኛ የሙቀት መጠን ሳቢያ ሼክ አብዱራህማን ሱደይስ በመስጂድ አልሐረም የጁምዓ ሰላትን ጨምሮ ቁጥባ ከ15 ደቂቃ መብለጥ እንደማይኖርበት መመሪያ ማስተላለፋቸውን የሀገሪቱ መገናኛ ብዙሃን ዘግቧል። በአዛንና ኢቃም መካከል የሚኖረው ርዝማኔም እንዲሁ ከአምስት እስከ 10 ደቂቃ እንዲወሰን ትእዛዝ ተላልፏል። በሐጅ ላይ ለመሳተፍ ከመላው ዓለም ከሁለት ሚሊዮን በላይ ምእምናን ሳዑዲ መግባታቸውን የሀገሪቱ መገናኛ ብዙሃን ሚኒስትር ሰልማን ቢን ዩሱፍ አደውሰሪ መናገራቸውን አልአረቢያ ዘግቧል። ከሀጅ ጋር በተያያዘ የመጨረሻውን ጉዳያችንን እናንሳና እናብቃ። የየመን ሀጃጆችን ወደ ሳውዲ አረቢያ ሊወስድ የነበረው አውሮፕላን በእስራኤል ጥቃት ደርሶበታል። የእስራኤል አየር ኃይል በየመን ሰንዓ ዓለም አቀፍ አውሮፕላን ማረፊያ ላይ የሀውቲ ኢላማዎችን መምታቱን አስታውቋል። ሁቲዎች ማክሰኞ ዕለት ወደ እስራኤል ሚሳይል ማስፈንጨፋቸውን ተከትሎ እስራኤል በየመን ዋና ከተማ ሰንዓ የሚገኘው አውሮፕላን ማረፊያ ላይ ጥቃት ማድረሷ ተሰምቷል። ይሄ የአጸፋ ምላሽ የተከሰተው የየመን ሁቲዎች በእስራኤል ላይ በቅርቡ ባደረሱት የሚሳይል ጥቃት ምክንያት እንደሆነ አልጀዚራ በዘገባው አስነብቧል። የእስራኤል መከላከያ ሚኒስትር ሰራዊታቸው በየመን ከተማ ሰነአ የሚገኘውን የአውሮፕላን ማረፊያ ላይ ጥቃት ማድረሱን አስታውቀዋል። የአሁኑ ጥቃት የየመን ህውቲዎች ወደ እስራኤል ሁለት የተለያዩ ጥቃቶችን ካደረሱ ከአንድ ቀን በኋላ በየመን ዋና ከተማ ሰነአ የሚገኘውን አየር ማረፊያ ላይ የአጸፋ ምላሽ ጥቃት እንደፈጸመች እስራኤል ገልጻለች። የሰነአ ዓለም አቀፍ አውሮፕላን ማረፊያ ዋና ዳይሬክተር ካሊድ አልሻይፍ በኤክስ ገጻቸው እንደሰፈሩት ከሆነ በአየር መንገዱ የነበረ አንድ አውሮፕላን ሙሉ በሙሉ መውደሙን ገልጸዋል። የአቪዬሽን መረጃን ዋቢ በማድረግ አልጀዚራ እንደዘገበው ከሆነ ጥቃት የደረሰበት ግዙፉ አውሮፕላን የየመን ሐጃጆችን ወደ ሳውዲ አረቢያ ሊወስድ የነበረ አውሮፕላን እንደሆነ ተዘግቧል። የየመን ሁቲዎች መሪ አብዱልመሊክ አልሁቲ ጥቃቱን አስመልክቶ በሰጡት መግለጫ ደግሞ እስራኤል በጋዛ እያደረሰች ባለው የዘር ጭፍጨፋ እየተሰቃየ ያለውን የፍልስጤማውያን ሕዝብ ከጎኑ በመሆን ለመደገፍ ያለንን የጸና አቋም ላይ ጫና ለመፍጠር የታሰበ ጥቃት ነው ብለዋል። አብዱል መሊክ አያይዞም የእስራኤል ጥቃት በየመን ላይ ቢደጋገምም ህዝባችን ለፍልስጤማውያን ያለውን የጸና የድጋፍ አቋም አይሸረሽረውም ብለዋል። ለዛሬ ያዘጋጀናቸውን ክስተቶች እዚህ ላይ ያወቃል። የተወደዳችውሁ የተስቢህ ካፌ ቤተሰቦቻችን የዘንድሮውን የአንድ ሺ አራት መቶ አርባ ስድስተኛውን የሀጅ ስነስርዓት አስመልክተው የተወሰኑ የሀጅ ክስተቶችን ወደ እናንተ አደረስን። ዝግጅታችን ተመችቷችኋል ብለን ተስፋ እናደርጋለን። ላይክ ማድረግ አይረሳል። ጓደኞቻችሁም ሼር አድርጉልን። እስካሁን ለነበረን ጊዜ እጅግ አድርገን እናመሰግናለን። ሀሳቦቻችሁም ከታች ባለው የኮሜንት መጻፊያ ላይ መጻፍ አትርሱ። በተለይ የሚሻሻሉ ነገሮችም ጠቁሙን። ከተስቢህ ካፌ በሚቀጥለው በሌላ ዝግጅት እስክንገናኝ ድረስ እያላችሁበት የዓለም ጥግ ሁሉ